እሳት ይግባ እዚህ ቤት እሳት ይግባ እዚህ ቤት። እባቡ ይቃጠላሁ ዘንዶ ይቃጠላሁ ቡዳ ይቃጠላሁ መተት ይፍረሳሁ የተደበቁ አውሬዎች ይወጉ። ተያዙ፣ ችነይ ተያዙ ሻባአባጋፋዲገባረውስ ዚከፊና በባስ ሻማ ጋፋኒ ከማቶፈውስ ዣፓባከፋኒገማቶስ የአጋንት ወገብ ይሰባል። አንድ ማው መንፈስ አለ፣ ተልኮ ያለው ይህንን ጉባኤ ሊገዳደር የተላከ መንፈስ፣ የቅዱሳን ጠላት። እሳት! እሳት! እሳት! እሳት! እሳት! እሳት! ቀጥሉ! ቀጥሉ! ቀጥሉ! ተቃውም! ቀጥሉ ውደቅ! ውደቅ! ውደቅ! ውደቅ! ውደቅ! አው ተቃውም! ተቃውም! ተቃውም! ተቃውም! ተልዕኮ ያላቸው አጋንንት እያየሆነ ነው። ሻባባ ጋፋኒ ከማስ እዚህ ጋር ድንኳን ውስጥ እዚህ ጋር ሁልይ ድንኳን ውስጥ በኢየሱስ በኢየሱስ በኢየሱስ በኢየሱስ በኢየሱስ እየጮህ ቁጣ ይፍረስራችሁ በኢየሱስ ላተበላ አትችለኝም፣ ኢየሱስ ከእኔ ጋር። ወገቧ ላይ ተጠምጥሟል፣ ዘንዶ ነው። ፈረሴነች ይላል። ናውጣ፣ ናውጣ፣ ኢየሱስ ከእኔ ጋር። አምጣው፣ አምጣው። ቀጥታ ዛሬ ተመድበው የመጡ መናፍስቶች አሉ። ሰይጣን አይኑ እያየ ዛሬ ቀይ ባህርን ትሻገራል። ሰይጣን ደብሮታል፣ ግን ትሻገራል። እግሬን አንሳና እሻገራለሁ። የሆነ ሰዓት አቆጣጠር የሚቀይር ሰዋል፣ አመጋገብ የሚቀይር ሰዋል፣ ኑሮ የሚቀይር ሰዋል። ቶሎ ቶሎ ዳ ዛሬ ምንድን ነው? በቴሌግራም ግሩፕ ሰርተው ነው የመጡት። ይህ ሁሉ መናፍስት ዛሬ የዚህን ጉባኤ በረከት አንቃለ ብሎ ነው የመጣው። ታነቀ። ኢየሱስ ጌታ ማን እንደሆነ ታውቃለህ። እሱ እሱ ማን እንደሆነ ታውቃለህ። እሱ ማን እንደሆነ ታውቃለህ።

አሳለፍከኝ! ማን እህተ? ወይኔ ስንት ናችሁ? እድሜዋን የበላሁት ዛሬ፣ ይሄ ህዝብ ቀይ ባህር ቢሻገር ኃይል ፈረስ ወይኔ ሰማኸኝ? ቶሎ ሦስት ጊዜ ጩኸት እና ልቃቃትን ቶሎ በለ። እ ነው የመጣኸው? እኔ አዲስ አበባ ሽሮ ሜዳ። እንዴት መጣህ ዛሬ እዚህ? አላወኩም እንዴት እንደመጣሁ አላወኩም አስራ አንድ አፕ የሚባል አፕሊኬሽን ይጠቀማሉ። አብዛኛ ጊዜ አፕሊኬሽን ስጠቀም ሌላ ዓለም ላይ ነው ምን የምኖረው። ሌላ አለ ሌላ ዓለም ላይ ነው ምኖረው። አፕሊኬሽን አለ ቴሌግራም ላይ ይጠቀማለሁ። ብዙ አፕ ነበር የምጠቀመው። ምንድን ነው አፕሊኬሽኑ? አፕሊኬሽኑ ኦልሬዲ ሀያ ዶላር አውተ ነው የምትገዛው። አፕሊኬሽኑ በጎግል ላይ ነው የምታገኘው። እሺ፣ ጎግል ላይ ታገኛለህ፣ ትጻጻፋለህ። የሚያዝን ነገር ሉ ታደርገዋለህ። በአፕሊኬሽኑ ላይ የምታዘዘውን ነገር ሉ ታደርገዋለህ። ካረኮ በኋላ ሁሉም ተጨርሷል ከጨረስኩ በኋላ የአፕሊኬሽን የሆነ ጽሁፍ ይሰጣል ያን ጽሁፍ ስታነባው አንተ ብቻ ነው የምታነብበው አያናበብም እንደሌላ ሰው አንተ ግን ታነባዋለህ እኔ አነባዋለሁ እና እንደዚህ ያን አፕሊኬሽን ረዥም ዓመት ተጠቀምኩ ስትጠቀም ያን አፕሊኬሽን ስትጠቀም የሚሰጥ 45 ደቂቃ ነው 45 ደቂቃ ስትጠቀም ያን አፕሊኬሽን ከፍተህ ስትገባ እዚህ ዓለም ያለውን ነገር ሁሉም ትረሳለህ ሌላ ዓለም ላይ ትገባለህ ሌላ ዓለም ላይ በቃ ያን ዓለም ስትጠቀም ያን አፕሊኬሽን ስትጠቀም የምትፈልገውን ነገር ሁሉ እዛ ውስጥ ታገኛለህ። የምትፈልገውን ነገር ታዛለ የምትፈልገውን ነገር ይመጣል። ግን 45 ደቂቃ ብቻ ነው የምትጠቀመው። እንደዛ እየተጠቀሙ እንደዛ በቃ እንደዚህ አይነት ኑሮ አሳለሁ። በዛ ላይ ያ ብዙ ጀማ አለኝ። ጀማዎቹ ብዙ ናቸው። እኔ የአዳማ ልጅ ነኝ። የወንጂና የተውልጅ ያደግኩት በጣም ብዙ ሰዎችን በድያለሁ። ብዙ ሰዎችን ቦታ በላሽቻ ያለው እና ከልጅነቴም እኔ እንደዚ አይነት ህይወት እኖራለሁ ብዬ አስቤ መላቅም በልጅነቴን፣ ክፉ ነገር እያየ ነው ያደግኩት። መጥፎ ነገር እያየ ነው ያደግኩት። ሲያየው በልጅነቴን ወንድሜን ሲያጣ ወንድሜ በሰው እጅ ነው የሞተው። ወንድሜ በሰው እጅ ሲሞት እኔ ያን ሕፃን ነበርኩ። እንዲ አብረን እያለ ነው ካምብ ላይ እያለን ከስምንተኛ ላይ እንዲ ጄን ይዞ እንዲ ተዝናንተን እየመጣን እንዲ በር ላይ ጠበቁትና እኔ ሳክል ለጭኖኝ ሳክል ለፊት ለፊት ጭኖኛል። ኋላ እሱ ይነዳል፣ እያጫወተን ነበር። እየተጫውታን እየመጣ እኔ ሳክሎ ፊት ለፊት እያለን ኋላ ያለ ወንድሜን ግንባሩን በብረት መቶት፣ ሮጣ ስሮጥለት፣ እኔና ሳክሎን ጥሎ እሱ እየሮጣች እሱ እየተከተላ ሲሄድ የተከፈታ ቤት ገባ። እሱን የመታ ልጅ ተከትሎ እሱ ሲመጣ በአራት ጥቤት ገደለው ወንድሜን እና ያኔ የስምንት ዓመት ምናምን ልጅ ነበርኩ። ያን ሬሳ ማንም ሰው የሚደርሰው ነበር። ደሙንም ሁሉም ይህን እንዳለ ይዞት ነበር ሄደ መሳ በስምንት ዓመት ነው ይሄ ያየው። ይህን በስምንት ዓመት ነው ያየው። እንደዛ ይዛው እያየው ደግሞ ከካምብ ወደ ካምብ ሲሄድ እናቴን እንደዚህ ሰው መቷት። እናቴ ጋንዲ አብሬ እየኩ እናቴን ሰፈር የሆነ ለሰዎች ዝም ብሎ ጠብቁት የሆነ ነገር ጭቃጭቃ። አባታችን ዱርዬ ነበር፣ በሳቱ ማፊያ ነው አባታችንም። የልጅ ፍቅር አናውቅም፣ የልጅ ፍቅር አልሰጠንም። ልጅ ፍቅርንም አላየንም። እንደዚህ እኔ ለመናገርም ግን ይከብደኛል። ኦልሬዲ እና እናቴንም እንደዚህ ስትመጣ እናቴን ተመጠች ስትመጣ እያየ ነው አጠፋው እና ስጠፋ ያን ያስረመ ልጅ ነው ምንም አልችልም። እንደዚ ሲሆን እንዲ እንዳቀፍኩበት መሬት ላይ ነው። ባዶ ምንም ስምንቶ የለም አፈር ላይ ነው፣ አፈር ላይ ተኝታ የሚያነሰውም ሰው አጣው። ጠረው ጠረው ጠረው። ማንም ሰው እናቴን ዞሮ የሚያየሰት አልነበረም። በቃ ይህን ይህን ነገር ሲያየው ይህን ነገር እኔ በህይወቱ ያየሁት በፊልም ነው። እኔ ደግሞ በራሴ ህይወት አየሁ። ቀይ በኋላ በጣም ጨካኝ ሰው፣ በጣም ጨካኝ ሰው እያደኩ ሲመጣ በቃ ይህ ጭካኔ ከውስጥ ያልወጠማል። በቃ በጣም ብዙ ሰዎችን አሰቃየሁ። ወንድሜን የገደሉትን ቤተሰቦች ብዙዎቹን አሰቃየዋቸው፣ አስቸገርኩ። እኔ ያለፍኩበት ሰፈር እኔ ምንም ባላደረግኩ እኔ እታሰራለሁ፣ ቤተሰብ ይሰቃያል እኔ ምንም ባላጠፉበት በእኔ ወሬድ ሰው አናውቅም በ ግን ሉ የሆናቅን በቀ አሁንም ቢሆን በውስጤ ላይ ያለው ዛሬ ተፈታ፣ ዛሬ ግን ተፈታ። በኢየሱስ ክርስቶስ የሚቀጥለውን ዘመን አበራው፣ ከጨለማ ወጥቷ ይሁን አለ።